ቪዲዮን ላይክ አድርጉልኝ ቻናሌን ሰብስክራይብ እያረጋችሁ አሳድጉ። ከአንዱ ጋር መጥቼ እስግጃጃል ድረስ ብቻዬን ስመጣ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታችሁ። ጅል አይሞት እንዲጫወት ነበረ የሚባል ተረቱ በጣም በነገራችን ላይ ተረቱ እወዳለሁ። አሁን ግን ዘመኑ ተቀይሮ ጅል አይሞት እንዲፈምስ ስለተባለ እየተጃጃልኩ እስከምመጣ ግን እስከዛ ሰብስክራይብ እያረጋችሁ ጠብቁኝ። ስለ ናርዶስና ስለ ዲያቆን ዘላለም የጋብቻ ወሬ ሲሆን፣ ሰላም ውድና የተከበራችሁ የበጊዜ ትምህርት ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ከልብ አመሰግናለሁ ቪዲዮዬን ላይክ እያደረጋችሁ እንዲሁም ሸር እያደረጋችሁ አበረታቱኝ። ዛሬም እንግዲህ በአንድ ቪዲዮ መጥቼላችኋለሁ። የመጣሁበት ቪዲዮ እንግዲህ ሶስት ይዘቶችን ይዟን ማለት ነው። አንደኛ ስለ ናርዶስና ስለ ዲያቆን ዘላለም የጋብቻ ወሬ ሲሆን፣ ሁለተኛ ስለ ሮዚ እርግዝና ሶስተኛው ደግሞ ስለ ሀሴት፣ ሞዴሏ ሀሴት፣ ሀገራችንን ያስጠራችው ሀሴት ስለሷ ቪዲዮ ይዤላችሁ መጥቻለሁ። እስኪ እንግዲህ ከዲያቆን ዘላለምና ከናርዶስ እንጀምራለን ማለት ነው። እንግዲህ ናርዶስ እና ዲያቆን ዘላለም ሊጋቡ ነው በቤተ ክርስቲያን እናም ሳምንት ሰርጉን ጠብቁ ብላ ነበረ። ሊያሾ ሊያሾ የወሬዋ አነፍናፊ ማለት ነው እና የምግብ አነፍናፊዋ እና እንግዲህ ማርያም ቤተክርስቲያን እንመጣለን የሚልም በዛው ተናግራ ነበረ። አንዳንድ ቲክቶክሮችም እያወሩ ነበር ስለሷ፣ እንዲሁም ኮሜንታተሮች፣ እንዴ አርቲስት እኮ ናት ዲያቆኑን ክህነቱን ልታስፈርሰው ነው እንዴ? ለምን ነው እሷን የሚያገባ? እሷ እኮ ምጽዋ አይደለችም ማለት ጀምረው ነበረ። ምን ብታደርግ ነው እሷ ዲያቆን እንዳታገባ የተከለከለች? እስኪ አንድ ወንድማችን አስተያየት ሰጥቷል። እሱን አስተያየት አይተን እንመለሳለን። ቀጥታ ወደ ቪዲዮ

ሰርጋቸው የእውነት ነው ግን ስለሷ የተወራው ውሸት ነው። እኔ የሚያልኩት መፍታቸው ነው መጋባት ይጋቡ ግን ስለሷ የሚወራው ድንግል አይደለችም ሰለሱ ደግሞ ክህነቱን ሊያፈርስ ነው የሚል ውሸት ወሬዎች እየተወሩ ነው። ቢጋቡ እኮ ማንም ነው ደስ የሚለው ከተጋቡም ለራሳቸው ነው። ስለዚህ እኛ የሚመለከተን ነገር ለብቻ እናውራ። አገባን ከተጋቡ እሰየው ልልልል ብለን እንድራለን። እንግዲህ ቪዲዮውን የምታዩት ይመስላል ምን ናርዶስ እና ዲያቆን ዘላለም ቢጋቡ ደስ ይለናል፣ እልል ብለና መንደራቸው። ኮሜንታተሮች ደግሞ ስለሷ ንጽህና እኛ አናውቅም፣ ስለሌላ ወሬ ማውራት የለብንም፣ እሷ ናት ውስጧን የምታውቅ ነው እንግዲህ እያለ ያለ ማለትም እሱ ዲያቆን ስለሆነ እሷ ደግሞ አርቲስት ስለሆነች የተለያዩ ማስታወቂያችን እርቃኗን ሆና እየሰራች እንዲሁም በሚዲያ ፊልሞች እየተነካካች እየሰራች እንዴት ዲያቆን ታገባለች የሚልና እንዲሁም አግብታ ፈታለች የሚል አስተያየት እየተሰጠ ነው ማለት ነው። ወንድማችን እንግዲህ አንዱ አዎ አግብታ ፈታለች ይሄ ሀቅ ነው ብሏል። አግብታ ከፈታች ደግሞ ዲያቆን ማግባት አትችልም ማለት ነው። ስለዚህ እሱ ዲያቆንነውን ሊያፈርስ ነው እያሉ የሚያወሩም አሉ። ዲያቆን የሚለውን ስም መጻፍ ትቷል። ከስሙ በፊት ዲያቆን የሚለውን ስያሜ መጻፍ ትቷንና ለእሷ ሲል ድቁናውን ሊተው ነው እያሉ እንግዲህ ኮሜንቴተሮች የራሳቸውን ግምት ይሰጣሉ ማለት ነው። እንግዲህ ንጽሕናዋን የምታቅ እሷ እራሷ ናትን። እኔ ለሱ እገባለሁ፣ ንጹህ ነኝ፣ እኔ እራሴን ጠብቄ የኖርኩ ነኝ አለች። እንግዲህ ማግባት ትችላለች ማለት ነው። ከባለቤቱ ያወቀ ቡዳ ነው እንድሉ፣ እኛ ከሷ አናቅም። እሷና እግዚአብሔር ብቻ ነው የሚያውቁ። ሁለተኛው ቪዲዮ እንግዲህ ሮዚ አርግዘሻል ወይ ተብላ ተጠይቃ የሰጠችው ምላሽ ነው። እስኪ ቪዲዮን እንይና ከዛ በኋላ እናወራለን። ቀጥታ ወደ ቪዲዮ ንድ እርጉዝ ለሚመስላችሁ ሰዎች ደግሞ እርጉዝ ነሽ ምናምን ፊትሽ ወፍሯል ምናምን እንደምትሉ ሰዎች እዚህ ከመጣው በድጋሚ ልንገራችሁ፣ በጣም ወፍር ያለው አሁን ከኢትዮጵያ ከተመለስኩ በኋላ በጣም ወፍር ያለው የሆነ ዝርግፍግፍ ነው ያልኩትኝ። በቃ ባረግዝ ማረገዝኩላቸዋለሁ ባይዘው ማን ያግደኛል? ማን ይከለክለኛል? ግን ያው መጀመሪያ ኒካ ምናምን ያው አስረ ምናምን። እንግዲህ ቪዲዮን እንደምታዩት ሩዚ የሰጠችው ምላሽ ነው። አርግዘሻን የተባለችን ውፍረት ከመጨመሯ የተነሳ ነው። የወፈረ ሁሉ እኮ አረገዘ ማለት አይደለም። እሷ ደግሞ አላገባሁም ከዛ በፊት ኒቃ ይቀድማል ብላለች። ከማርገዝ በፊት ኒቃ ስለሚቀድም አረገዝኩ ባረገዝ ደግሞ ነገራችሁ ነበር። ከእናንተ የሚደብቅ ነገር የለም። የተበላውን የተዋጠውን ሁሉ እያወቃችሁ ስለሆነ እንዴት እርግዥን ያው ሽልም እንደው ይገፋል ቂጣም እንደው ይጸፋል። ስለዚህ ለምን እንደምደብቅ ብላለች። አንዳንዴ አንዳንድ ሰው ሲወፍር አርግዘሽ ነው ወይ ምን አገኘሽ ምን ነግቶሽ ነው? ወይም ደግሞ የወፈረ ሰው ሁሉ በቃ ምግብ በጣም እየበላ ይመስላቸዋል ማለት ነው። ያው እኔም ትንሽ ቀጭም ምባል አይመስለን ሆንኩ ነው። የወፈረ ሁሉ እየበላ አይደለም የወፈረ ሁሉ የሆነ ያገኘው ነገር ኑሮ አይደለም። እንዲሁ ፈጣሪ ጸጋውን አብዝቶለት ነው እና ሮዚ እንግዲህ እርጉዝ አይደለችም። ኮሜንታተሮች ደግሞ ዴ እዛ ደሽ ቅንቡርስ እየበላሽ ባህት ወፍር ነበር የሚገርመን እያሉ እንግዲህ አስተያየት ሰተዋል። ቅንቡርሷን እየመላች እየበላች እሷን በቪዲዮ ስለታየች ያው እሱ ነው ብለን እንለፈው። ሶስተኛው ደግሞ እንግዲህ ሞኒን ሀሴት ስለ እድሜዋ ተጠይቃ የሰጠችው ምላሽ ነው። እስኪ ምን ብላን የመለሰችው ሚሆን አብረን እንየው። አስራ ዘጠኝ ዓመቴ አይና አሪ ነው እንደምባል ግን እውነት አስራ ዘጠኝ ዓመቴ ነው የልደት ሰርተፍኬት ተብያቃለሁ ይመቼ ነው ልደት ሲባር ስንት ዓመትሽ ነው ስባል አስራ ዘጠኝ ዓመቴ ነው ብዬ ልደት ሰርተፍኬት ተብ ተብያለው ትምህርት ቤት እንግዲህ እንደምታዩት ሞዴላችን ገና አስራ ዘጠኝ ዓመቷ ነው ሞዴል ሀሴት አስራ ዘጠኝ ዓመቷ ነው፣ ገና አንድ ፍሬንድ ናት። ያው ቁመት ምናምን ፊቷም ትንሽ ትልቅ ስለመሰለች እንጂ አስራ ዘጠኝ ዓመቷ ነው። ያው የምትባለውን ስላወቀች እሷ ምንም ስለማያምኑኝ ለምን ብዬ ነው ከፍ አርጌ ምጣ ካልታመንኩ አይቀርም ቀነስ አርጌ ነው በደንብ የምናገር ብላ እንግዲህ አስራ ዘጠኝ ብላለች። አንቺ በጣም ጥሩ ላይ ነሽ፣ ምክንያቱም ሀያ አንድ ሀያ አንድ ሀያ አንድ እያሉ እየቆሙ ነበረ። የአንቺ መቀነስ ጥሩ ነው፣ ለእኛም ጥሩ መልክት ነው። እኔ ገና እንግዲህ አስራ ስድስት ዓመቴ ነው ማለት ነው። ገና አስራ ስምንት ያልሞላኝ ከቤት መውጣት የማልችል አስራ ስድስት ዓመት በቤት ሰው ቁጥጥር ያለው ልጅ ነኝ። ማን ከማን ያንሳ? እኔ አሁን ስንት አመቴ ብላችሁ ታምኛላችሁ? አታምኝም። እኔ ድሜን ስናገር አረቦችን ማምን እውነት ህን ያልመሰለብሽ ነሻ እንዲህ እንደዚህ ሁነሽ እኛ እኮ ከዚህ በታች ነው የምንገምጥሽ። እና እንደዛ ነው እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። እየጠፋሁ ነው እንደዚህ ዛሬ ደግሞ ሞኖ ያመስይን መትወላቸው ማለት ነው። ፀጉሬ በነገራችን ላይ ዝም ብዬ ከሶስት ጎንጉኛው ነበረ። ሁሌ ከሶስት ጎንጉና ነው። እንዲችልሽ ቪዲዮ መሰራ እንዳትሉ ብዬ ዛሬ የተጎንጉኖ ፍትት አድርጌ አላበጠርኩት። ሳላበጥረው ስቅር እንዲህ ስራ ፈትቼ የፈረስኩት ሲመስልኝ ብዬ እንደዚህ ብዬ መጠው ማለት ነው። ቪዲዮ መሰራት ያጠነክራል። አንዳንድ ፀጉራችሁን ፈቱ ያደርጋቸዋል ማለት ነው እና እንግዲህ ፀጉሬ እንደዚህ አርቄ መጠውላችሁ መልካም ጊዜ ሆንላችሁ። ቪዲዮ ላይክ አድርጉ፣ ቻናሊን ሰብስክራይብ እያደረጋችሁ አሳድጉ። ከአንዱ ጋር መጥቼ እስኪጃጃል ድረስ ብቻዬን ስመጣ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታለ። ግን በዚሁ ይቀጥሉ። መቼም አንዳንዴ እጅ ላይ ሞት እንዲያጫውት ነበረ ይባላል ተረቱ በጣም በነገራችን ላይ ተረት እወዳለሁ። አሁን ግን ዘመኑ ተቀይሮ ጅል አይሞት እንዲፈምስ ስለተባለ እየተጃጃኩ እስከምመጣ ግን እስከዛ ሰብስክራይብ እያደረጋችሁ ጠብቁኝ። እንግዲህ እችን የደወል መለኮቷን ጠንቁሉ። መልካም ጊዜ ይሆንላቸው። አመሰግናለሁ።